ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 27 ቀን 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የጅቡቲ መንግስት በሚቀጥሉት ቀናት መጠነ ሰፊ አፈሳ እንደሚያከናውን አስታውቋል። እናት ፓርቲ ጦርነት ጠማቂውም አሳላፊውም ራሱ መንግስት ነው ሲል ገልጿል። ሶስተኛው ቀኑን የያዘው የአማራ ፋኖ ኃይሎች የአንድነት ውይይት ወደ መቋጫው መድረሱ ተነግሯል። ፋኖ ወታደራዊ ካምፖችን ተቆጣጥሯል። ኬንያ በፕሬዝዳንቷ ላይ የተወረወረውን ጫማ አስመልክቶ አውግዛ መግለጫ ሰጥታለች። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ተግባር የካቶሊክ እምነት ተከታዮች መቆጣታቸውን ተናግረዋል። አድማጭ ተመልካቾቻችን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 በሚቀጥሉት ቀናት በሰነድ አልባ ፍልሰተኞች ላይ መጠነ ሰፊ አፈሳ እንደሚያደርግ አስታውቋል። የሀገሪቱ ዜጎችን በማንኛውም እንቅስቃሴያቸውና ጉዞዎቻቸው ህጋዊ መታወቂያቸውን ይዘው እንዲንቀሳቀሱ እንዲሁም የመኖሪያ ፈቃድ ያላቸው የውጭ ዜጎች ደግሞ ህጋዊ ሰነዶቻቸውን እንዲይዙ አሳስቧል። ይህንን ማድረግ በአፈሳው ዘመቻ የዜጎችን ደህንነት ለመጠበቅና የህግ አስከባሪዎችን ስራ ለማቀላጠፍ ይረዳል ነው ሲል ማስታወቂያው ያስቀመጠው። ይህን ትዕዛዝ ማክበር በእጅጉ እንደሚመከርም ነው ያስጠነቀቀው። በተመሳሳይ በትናንትናው ዕለት የጅቡቲ መንግስት ዜጎቹ ለቀጠሯቸው ሰራተኞች ደሞዛቸውንና ሌሎች ቃል የተገባላቸውን ጥቅማጥቅሞችን በአግባቡ እንዲከፍሉ የሚያዝም ማስታወቂያ አውጥቶ ነበር። በተያያዘ መረጃ በሀገረ ጅቡቲ አርታ በምትባል ከተማ በትላንትናው ዕለት የሰነድ አልባ ስደተኞች አፈሳ መጀመሩን ሰምተናል። በጅቡቲ የሚገኙ የመረጃ ምንጮች ለቲክቫ ኢትዮጵያ በሰጡት ቃለ መጠየቅ ከጅቡቲ ከተማ 40 ኪሎ ሜትር ርቃ ከምትገኝ የአርታ ከተማ በርካታ ኢትዮጵያውያን መታፈሳቸው ገልጸዋል። አንዱ አስተያየት ሰጪ ስደተኞቹን ወደ ኢትዮጵያ አላስወጣቸውም ከአርታ ሰብስበው ነጋዴ የሚባል ከዚህ ቀደም የስደተኞች ማቆያ የነበረ ቦታ ላይ አስቀምጠዋቸዋል ሲል ተናግሯልም። ቦታው በጣም አስቸጋሪ፣ ለጤና የማይመች መጸዳጃውም፣ መተኛውም እዛ የሆነ በጣም ሙቀት ያለበት ማቆያ ነው አከማሽተው ያስቀመጧቸው በማለት ገልጿል። ለቲክቫ ኢትዮጵያ የተላከ ቪዲዮም ስደተኞቹ ተጭነው ሲጓዙ ያሳያል። ከአርታ ታፍሰው የተሰበሰቡ ስደተኞችም ወደ ኢትዮጵያ ተባረው እንደሆነ ለማወቅ ያደረግነው ሙከራ አልተሳካም። በጅቡቲ መንግሥት እየተሰጡ ላሉ ማስጠንቀቂያዎችና ትዕዛዞች በጅቡቲ የሚገኘው የኢትዮጵያ ኤምባሲ ካወጣው ማስታወቂያ ውጪ ከኢትዮጵያ መንግስት እስካሁን ድረስ የተሰጠ ይፋዊ መግለጫ የሚሆን ምላሽ የለም። ቲክቫ ኢትዮጵያ የውጭ ጉዳይ ሚኒስትር በዚህ ጉዳይ ዙሪያ መግለጫ የሚሰጥ ከሆነ ተከታትሎ የሚያቀርብ ይሆናል። እናት ፓርቲ ጦርነት ጠማቂውም አሳላፊውም ራሱ መንግስት ነው ሲል ገለጸ። ጦርነቶች በድርድር መቆም አለባቸው። መንግስት ከግፋ በለው አካሄዱ ቆም ብሎና ወደ ቀልቡ ተመልሶ ሁሉን አካታች ፖለቲካዊ ድርድር መካሄድ አለበት ሲል እናት ፓርቲ አሳውቋልም። እናት ፓርቲ የጦርነቱ ጠማቂውም አሳላፊውም የብልጽግና መንግስት ነው፣ ግን ኮሚሽኑም ይህንን ጉዳይ ውስጥ ሆኖ ሳይሆን ከውጭ በኩል ገለልተኛ ሆኖ መመልከት ይኖርበታል ብሏል። ይህን ብናደርግና ይህን ብንል ያኛው ይከፋዋል፣ ያኛውን ያስደስተዋል በሚል ሳይሆን በሁሉም ላይ ዓለም አቀፉ ማህበረሰብ ጫና እንዲያደርግ አስተባብረው ተኩስ አቁም፣ ፖለቲካዊ ድርድር እንዲያደርግ መስራት ያለባቸው ሲል ገልጿል። መንግስት በቀደደላቸው ቦይ ከመፍሰስ ወጣ ብለው ከሳጥኑ ውጪ መመልከት አለባቸው። ለምክክሩ አስቻይ ሁኔታ እንዲፈጠር መንግስት መሪ ኃላፊነቱን እንዲወጣ ግፊት ማድረግ ይጠበቅባቸዋል ብሏል። በተዋጊ ኃይሎችም በኩል ጫና መፍጠር እንደሚያስፈልግ ፓርቲው አንስቷል። ፓርቲው ተሞክሮን ካነሳን የአየርላንድን ተሞክሮ የረጅም ጊዜ ደም አፋሰስን በጉድ ፍራይዴ ያስቆመው ምክክርና በቱኒዚያ እስከ ህገ መንግስት መቀየር የሚያደርስ አዲስ ማህበራዊ ውል የተደረገባቸው ውጤታማ የሚባሉ ናቸው ብሏል። በአገሪቱ በቅድሚያ ያደረጉት የመሳሪያ ድምፅ ጸጥ እንዲልና ሁሉም ወደ ልቦናው ተመልሶ አካታች በማድረግ ለምክክሩ ውጤታማነት መሰረት መጣል ነው ያለው ፓርቲው በአንጻሩ ብዙ ተጠብቆና ተሰርቶበት ግን በአካታችነትና ግትርነት የአካሄድ ስህተት የመኑ ምክክር መክሸፍ የሚያስቆጭና በሌላው አጽናፍ የሚጠቀስ ከዚያ በኋላም የመንን ወደ ፌልድ ስቴት የመራ አጋጣሚ ሆኗል ሲል አስገንዝቧል። እናት ፓርቲ በህዝቡ የደረሰው ግፍ እንደ መጋዝ ነው፣ እየተመላለሰ ነው ክልሉን የቆራረጠው ያለፈው 50 ዓመት በትርክት ዳ ፍዳውን ሲያይ ኖሯል። የግፍግፍ ተፈጽሞበታል ብሏል። በርካታ ንጹሐን በጅምላ ጭምር የሚረሸኑበት ነው። ከ6 ሚሊዮን የሚበልጡ ህፃናት ትምህርት ቤት አልሄዱም። ከ4500 በላይ ትምህርት ቤቶች ወድመዋል ተዘግተዋል በርካታ ጤና ተቋማት ወድመዋል ሲል ያለውንም ሁኔታ አስረድቷልም። ወጣቱም በሱስና ተስፋ በመቁረጥ በባህር እየተሰደደ እያለቀ ነው። ወጥቶ መግባት በልቶ ማደር ብርቅ ነው። ከምድር ከሰማይ እሳት እየዘነበበት ነው ሲል ገልጿልም። የትግራይ ክልልን ህዝብ የፖለቲከኞቹ የውስጥ ሽኩቻ ካለፈው ለባሰ ጦርነት እንደዳረገው የገለጸው ፓርቲው በኦሮሚያ ክልል እየተካሄደ ያለው ውጊያም ህዝቡን በቀኝ ገዢና በጨለማ ገዢ ቁም ስቅሉን እያሳየ ነው ሲል ተናግሯልም። ጦርነቶች በድርድር መቆም አለባቸው። መንግስት ከግፋ በለው አካሄዱም ቆም ብሎና ወደ ቀልቡ ተመልሶ ሁሉን አካታች ፖለቲካዊ ድርድር መካሄድ አለበት። ፖለቲካው አፋጣኝ ህክምና ይፈልጋል ነው ያለው። ሶስተኛ ቀኑን የያዘው የአማራ ፋኖ ኃይሎች የአንድነት ውይይት ወደ መቋጫው መድረሱ ተነገረ። አራቱ የአማራ ፋኖ አደረጃጀቶች ማለትም በዋርካው ምሬ ወዳጆ የሚመራው የአማራ ፋኖ በወሎ በኢንጂነር ደሳለኝ ሲያስብ ሸዋ የሚመራው የአማራ ፋኖ በሸዋ በሻለቃ ሀብቴ ወልዴ የሚመራው የአማራ ፋኖ አንድነት በጎንደርና በአርበኛ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም ወደ አንድነት መቅረባቸው ታውቋል። አራቱ ማደረጃጀቶች ሁለት ሁለት ተወካይ አስቀምጠው እያደረጉት ባለው የአንድነት ውይይት የተሻለ መግባባት ላይ መድረሳቸው ተነግሯል። ከዚህ ቀደም መግባባት ያልተቻለባቸው ጉዳዮች ላይ ጭምር በዚህ ዙር ውይይት መግባባት ላይ እንደደረሱ የገለጹት ምንጮች አንድነቱ ጫፍ ላይ መድረሱን ጠቁመዋል። ሶስተኛ ቀኑን በያዘው በዚሁ ውይይት አጠቃላይ በሚባል ደረጃ ስምምነት ከመደረሱም ባለፈ በቀጣይ አንድነቱ ይበሰራል ተብሎ እየተጠበቀ ነው። በጉዳዩ ላይ የሚኖሩ ዝርዝር መረጃዎችን እየተከታተልን የምናቀርብ ይሆናል። ይህ በእንዲህ እንዳለ በአማራ ክልል የተለያዩ አካባቢዎች የታፈሱ ወጣቶችን ወደ ማሰልጠኛ ለመውሰድ በሚል የግለሰብ ተሽከርካሪዎች ወደ ግዳጅ እየተወሰዱ መሆኑን ያገኘናቸው መረጃዎች ይጠቁማሉ። በርካታ ህፃናትና ታዳጊዎች ጭምር በተካተቱበት የአማራ ክልሉ አፈሳ እናቶች ልጆቻቸው እንዳይወሰዱ መንገድ ዘግተው ቢያለቅሱም ሊሳካላቸው አልቻለም። ሆኖም በአንዳንድ ቦታዎች የፋኖ ኃይሎች እነዚህን የታፈሱ ወጣቶች ከአገዛዙ ሲያስለቅቁ ተስተውሏል። አሁን ላይ ግን የብልጽግና ጦር በበርካታ ቦታዎች የህዝብን መደበኛ እንቅስቃሴ አቋርጦ እነዚህን የታፈሱ ህጻናትና ወጣቶችን ወደ ወታደራዊ ማሰልጠኛ ለመውሰድ የግለሰብ ተሽከርካሪዎችን እየነጠቀ ነው። በተመሳሳይ ከደብረ ብርሃን እስከ አላማጣ ባለው ዋና መስመር ላይ ባሉ ከተሞች አሽከርካሪዎችና የአሽከርካሪ ባለቤቶች አድማ መጥራታቸው ታውቋል። ከዛሬ ከሚያዚያ 27 ጀምሮ ለ3 ቀናት የሚቆየው የአሽከርካሪዎቹ አድማ ምክንያት ደግሞ መንግስት የሚያስከፍላቸው ክፍያዎች መብዛት፣ የታሪፍ ማሻሻያ ለመደረግ አሳማኝ ያልሆኑ ቅጣቶች መጨመር የሚሉ ናቸው። አላማጣ፣ ቆቦ፣ ወልዲያ፣ ሐይቅ፣ ደሴ፣ ኮምቦልቻ፣ ሸዋሮቤትና ደብረ ብርሃን በመሳሰሉት ከተሞች የተጠራው አድማ በመረጃ እጥረት የተነሳ በዛሬው ዕለት ሙሉ በሙሉ ባይተገበርም በቀጣይ ቀናት ይተገበራል ተብሏል። በአውደ ግንባር መረጃ ደግሞ የአማራ ፋኖ በጎጃም የሶስተኛ ጎጃም አገው ምድር ክፍለ ጦር የቢት ወደድ መንገሻ ጀመሪ ብርጌድ ዛሬ ማለዳ ጊሳ ከተማ መሽጎ የነበረውን የብልጽግና ጦር ደባቅ መምታቱን ዘግበን ነበር። በማለዳው በተደረገ ፈጣን ማጥቃት የቢት ወደድ መንገሻ ጀመሪ ብርጌድ አባላት ጊሳ ከተማ የነበረውን ኃይል በመደምሰስ ከተማዋን በቁጥጥር ስር አውለዋታል። ዘግይቶ በደረሰን መረጃ ደግሞ በከተማዋ የነበረውን ወታደራዊ ማሰልጠኛ ካምፕ ፋኖ ተቆጣጥሮታል። ባርባሽ ተብሎ የሚጠራውን የማሰልጠኛ ተቋም መቆጣጠሩን ነው የአማራ ፋኑ በጎጃም ምንጮች የገለጹልን። ይህ ልዩ ማያሰልጠኛ በአካባቢው ስትራቴጂክ መሆኑም ተነግሯል። በሌላ በኩል የአማራ ፋኑ አንድነት በጎንደር የጎቤ ክፍለ ጦር የደጀን ብርጌድ በማዕከላዊ ጎንደር ዞን ታች አርማጮ ወረዳ ልዩ ቦታው ሙሴንባም፣ ደበዝና ኩርቢ በተባሉ ቦታዎች በልዩ ወታደራዊ ስልት የብልጽግናን ጦር በመሳብና ቆርጦ በመክበብ ማፈራረሱን የአማራ ፋኖ አንድነት በጎንደር አሳውቋል በዚህ በሶስት ቦታ በተደረገ አውደ ውጊያ ከ48 በላይ ሙት 22 ቁስለኛ እንዲሁም 25ቱ ምርኮኛ ሆነዋል አንድ ብሬን ሁለት 40 ጎራሽ ክላሽ 55 ክላሽ እና በርካታ ተተኳሽ ጥይትና የእጅ ቦምብ ተማርኳል በዚህም የታች አርማጮ ወረዳ የጸጥታ መዋቅር ሙሉ በሙሉ ፈርሷል በተመሳሳይ በጠገዴ ወረዳ የጎቤ ክፍለ ጦር ዋግሹም ብርጌድ በቀጠናው የነበረውን የአገዛዙ ኃይል በማጥቃት 24 ሙት ቁጥሩ በውል ያልታወቀ ቁስለኛ ያደረገ ሲሆን 45ቱ እጅ እንዲሰጥ አድርጓል። አካባቢውንም ከአገዛዙ ጦር ነፃ ማድረግ ተችሏል። የአማራ ፋኖ አንድነት በጎንደር የራስ አሞራው ኮር ያያሌው ብሩ ክፍለ ጦር በሰሜናዊ ጎንደር ቀጠና ወቀን አካባቢ በደፈጣ በወሰደው ኦፕሬሽን ሁለት የአገዛዙ ወታደራዊ ተሽከርካሪ ከጫነው ሰራዊት ጋር እንዲደመሰስ አድርጓል ሲል አደረጃጀቱ አሳውቋል። ኬንያ በፕሬዝዳንቷ ላይ የተወረወረውን ጫማ አስመልክቶ አውግዛ መግለጫ ሰጠች። የኬንያ መንግስት እውርለት በተካሄደው ህዝባዊ ስብሰባ ላይ በአገሪቱ ፕሬዝዳንት ዊሊያም ሩቶ ላይ ጫማ የተወረወረበትን ክስተት አሳፋሪ ሲል አውግዟል። በሰፊው የተጋሩ ተንቀሳቃሽ ምስሎች እንደሚያሳዩት ፕሬዝዳንቱ ንግግር ሲያደርጉ የተወረወረው ጫማ ወደ ላይ ከፍ ያደረጉት ግራ እጃቸውን መቷል። የመንግስት ቃል አቀባይ አይዛክ መዋራ የሆነውን አውግዘው ከጀርባ ያሉት እንዲያዙ ጠይቀዋል። ሁላችንም ጫማ ለመወርወር ብንወስን ምን ይሆናል? ልጆቻችን ምን አይነት እሴቶች እያስተማርን ነው? ሲሉ ፕሬዝዳንቱ እንዲከበሩ በኤክስ ገጻቸው ላይ ባጋሩ ልጥፍ ጠይቀዋል። የኬንያ መገናኛ ብዙሃን ሶስት ሰዎች መያዛቸውንም እየዘገቡ ቢሆንም ፖሊስ ግን ይህን አላረጋገጠም። አንዳንድ የፓርላማ አባላትም ከፍተኛ የጸጥታ ክፍተት መሆኑን በማንሳት ጫማ መወርወሩን ተችተዋል። ክስተቱ የተፈጸመው ፕሬዝዳንቱ በምዕራብ ሚጎሪያ አውራጃ በተካሄደው ህዝባዊ ስብሰባ ላይ ንግግር እያደረጉ ባሉበት ወቅት ነው። ፕሬዚዳንት ሩቶ ወደ አካባቢው ያቀኑት በክልሉ ለሶስት ቀናት የሚቆይ የልማት ፕሮጀክቶችን ለማስጀመር ነው። የአንዳንድ ኬንያውያን ጫማ መወርወሩ ክብር የጎደለው ነው የሚል ስሜት ቢንጸባረቁም ሌሎች ደግሞ ይህ በኢኮኖሚው ላይ ያለውን ብስጭት ያሳያል ሲሉ አስተያየታቸውን ሰጥተዋል። ይሁን እንጂ በህዝቡ መካከል ያለው ግርግር በአጭሩ ይታያል። ፕሬዚዳንቱ ወንጀለኛውን እየፈለጉ የነበሩትን የደህንነት መኮንኖቻቸውን የድርጊቱ ፈጻሚዎችን ብቻቸውን ለታዳሚው እንዲተውላቸው ሲጠይቁ ተደምጠዋል። ጫማ መወርወሩ የተከሰተው በህዝብ ባለስልጣናት ደህንነት ላይ ስጋት እየጨመረ በመጣበት ወቅት ነው። ባለፈው ሳምንት አንድ የተቃዋሚ ፓርቲ የፓርላማ አባል በዋና ከተማዋ ናይሮቢ በሞተር ሳይክል ላይ በነበሩ ታጣቂዎች ተገድለዋል። የፕሬዝዳንቱ ፓርቲ የፓርላማ አባል ኔልሰን ኮሄክ የእሁዱ ክስተት ዲሞክራሲያችንን የሚነካ ነው ካሉ በኋላ ቀልዱ ድንበሩን አልፏል ብለዋል። ይህ ጫማ ጥይት ቢሆን ኖሮ መገመት ትችላለህ። ሰዎች በፕሬዝዳንቱ ደህንነት ላይ ይቀልዳሉ። አንድ ሰው ጫማውን አውልቆ በፕሬዝዳንቱ ላይ በመወርወሩ በጣም ድፍረት የተሞላበት እርምጃ ወስዷል። የአገሪቱ ፕሬዝዳንት መጠበቅ አለብን ሲሉ ለሲቲዝን ቲቪ ተናግረዋል። ሚጎሪ በ2022 ፕሬዝዳንታዊ ምርጫ የሩቶ ተፎካካሪ የነበሩት አንጋፋው የተቃዋሚና በኋላ ላይ ከፕሬዝዳንቱ ጋር ስምምነት ላይ የደረሱት ፖለቲከኛ ራይላ ኦዲንጋ ጠንካራ ደጋፊዎች ይገኙበታል ተብሎ በሚታሰበው ክልል ውስጥ ትገኛለችም። ባለፈው ዓመት ከተካሄደው ተከታታይ የጸረ ታንክ ሰልፎች በኋላ በመጋቢት ወር በኦዲንጋና ሩቶ መካከል በአገሪቱ ውስጥ ያለው ውጥረት ለመርገብ ስምምነት ተፈርመዋል። ሩቶ እንደ አውሮፓውያኑ በ2022 ፕሬዝዳንት ከሆኑ በኋላ በኑሮ ውድነት እና በታክስ ጭማሪ ምክንያት ከኬንያውያን ተቃውሞ ገጥሟቸዋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ተግባር የካቶሊክ እምነት ተከታዮች መቆጣታቸው ተነገረ። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራና የካቶሊክ ጳጳስ አድርጎ የሚያሳያቸውን ምስል በማህበራዊ ሚዲያ ማጋረታቸውን ከካቶሊክ እምነት ተከታዮች ዘንድ ቁጣና ነቀፌታ አስከትሎባቸዋል። አርብ ማታ በትራምፕ ማህበራዊ ሚዲያ ላይ የተጋራው ይህ ምስል ጳጳሳት የሚለብሱትን ነጭ ልብሰ ተክህኖና ቆብ አድርገው የሚያሳየው በኤአይ የተሰራው ምስል ልጥፍ የተጋራው ዶናልድ ትራምፕ ለጋዜጠኞች ጳጳስ መሆን እፈልጋለሁ ብሎ ከቀለዱ በኋላ ነው። ምስሉ መጋራቱን ተከትሎም የኒውዮርክ ጳጳስ የሚወክለው የኒውዮርክ ግዛት የካቶሊክ ጉባኤ ቅሬታውን ለኤክስ ማስገባቱን አስታውቋል ክቡር ፕሬዚዳንት በዚህ ምስል ላይ ምንም አይነት ጥበብ ወይንም የሚያስቅ ነገር የለም ሲል ቡድኑ ጽፏል ተወዳጁን አባታችንን ሊቀጳጳስ ፍራንሲስን ገና መቅበራችን ነው እንዲሁም የካቶሊክ የእምነት አባቶች ቀጣዩን ሊቀጳጳስ ለመምረጥ በቅዱስ ጴጥሮስ ቤተ ክርስቲያን የጽሞና ጊዜ ሊጀምሩ ነው አያላግጡብን ብሏል ቡድኑ በመግለጫው የጣሊያን የቀድሞ ጠቅላይ ሚኒስትር ማቴዎ ሬንዚ ዶናልድ ትራምፕ ምስሉ በማጋራታቸው ኮንነዋቸዋል። ሬንዚ ይህንን ምዕመኑን የሚያስቆጣ ተቋሙን የሚሳደብ እንዲሁም የቀኝ ዘመም ዓለም መሪዎችን በማላገጥ ደስታን እንደሚያገኙ የሚያሳይ ምስል ነው ሲሉ በኤክስ ገጻቸው ላይ ጽፈዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተሏቻቸውን ይመስሉ ነበር። አብራችሁን ስለነበራቸው ከልብ እናመሰግናለን። ሰላም።